እግዚአብሔር አምላክ በውጭ ዓለም ያሉ ይሄንን የአባታችንን ቃል ሰምተው ይህን ነገር እንዲያደርጉ ያሉ በውጭ ዓለም ያሉ በሙሉ እግዚአብሔር አምላክ ባሉበት ይጠብቃቸው። ራቡ እየተጠሙ፣ ክርስትናው እየጠማቸው፣ ዕጣኑ እየናፈቃቸው፣ መስቀሉ እየናፈቃቸው በተለያየ ዓለም ላይ በአረብ ሀገር ሊሆን ይችላል በዚህ በአሜሪካን በጣልያን በእንግሊዝ በተለያየ ቦታ ላይ ሆነው ግን አንድ ቦታ ላይ ተሰብስበው፣ አይነ ልቦናቸው እዚህ ቦታ ላይ ነው ያለው። ከአይናተ ፍቅር አዘዞ ሙሴ ሙስ መጋቢ ጥበብ አምላክ መጋቢ ጥበብ አምላክ ይደሉ ወከውዳሴ ነው እግዚአብሔር ሆይ ማረ ማለት ነው።

ሁሉ ሰዓት በየጊዜው በየሰዓቱ ጥባቂ መላክ ታዳጊ ሰማይ ትዘዝልና አምላካችን የበላነውን ከስጋችን የጠጣነውን ከደማችን ያዋሃድልን። እግዚአብሔር አምላካችን በቸርነቱ ጠብቆ ለዚች ሰዓት ስላደረሰን ስሙ የተመሰገነ ይሁን። እኔ ብዙ ሊቃውንት ባሉበት ስለታዘዝኩኝ ነው። እግዚአብሔር ይስጥልን። ዝክረ አብ፣ ዝክረ ወል፣ ዝክረ መንፈስ ቅዱስ ያድርግልን። ሐዋርያው ቅዱስ ጳውሎስ በዚህ በሐዋርያ ስራ ላይ ስለ በጎነት ስለ መልካምነት በተናገረበት አንቀጽ ላይ ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል። ከሚቀበል ይልቅ የሚሰጥ ብፁዕ ነው ማለት መስጠት ከሁሉ በላይ ዋጋ የሚያሰጥ መስጠት የሚያስደስት የወደቀን ማንሳት የተሰበረን መጠገን የተራበን ማብላት የታረዘን ማልበስ፣ እንደዚሁ ደግሞ በቤተ ክርስቲያን አገልግሎት እንቅልፋቸው ይቅርብን ብለው ለሀገር ለወገን ለዓለም ሲጸልዩ ሲማጸኑ ወደ ፈጣሪያቸው ወደ እግዚአብሔር ሲያሳስቡ ያደሩ አገልጋይ ካህናትን ደግሞ ባገለግሉበት ቦታ ቅዱሳን ስማቸው ተጠርቶ በተተከለበት ቦታ ቤተክርስቲያን መጥቶ ደግሞ ዝክር መዘከር መጽሐፍ ቅዱሳዊ የቤተክርስቲያናችን ሕግና ስርዓት ነው። ይህንንም በማድረግ በክቡር አባታችን በመጋቤ ጥበብ አማካይነት በጎ የሆኑ ልጆቻቸው ጋር በማስተባበር መልካም ስራ ነው የሚያጸድቀው እግዚአብሔር። በመጨረሻው ሰዓት መቼም ሰማይና ምድር ያልፋል። ይህ ሁሉ የሚታየው ያሸበረቀው የደመቀው በሙሉ እንዳልነበረ ይሆናል። ያልነበረበት ጊዜ ነበረ፣ የማይኖርበት ጊዜም ይመጣል። ዓለም ያልፋል። ይህ ዓለም ሲያልፍ ግን ዝም ብሎ አይደለም የሚያልፈው። በእግዚአብሔር መልክና አምሳል የተፈጠረ ሰው ስጋውና ነፍሱ ተዋህዶ ቆሞ እግዚአብሔር ፊት ይቆማል። እግዚአብሔር ፊት ሲቆም እግዚአብሔር የሚጠይቀው ጥያቄ አለ። በዚህ ዓለም ስትኖር እንደየ ሁኔታው በሰጠው እድሜ 30 አመትም ተቀመጥ 80 አመትም ተቀመጥ 100 አመትም ተቀመጥ፣ ዞሮ ዞሮ ወደዚህ ዓለም ያመጣው ለዓላማ ነው። የሰው ልጅ ወደዚህ ዓለም የመጣው ለዓላማ ነው፣ ለተልእኮ ነው፣ ለበጎ ስራ ነው። አምላኩን እግዚአብሔርን አምልኮ በጎ ስራ ሰርቶ አምላኩን መስሎ ሊኖር ነው ወደዚህ ዓለም የመጣው። ከዚህ አንፃር አንቺ ነፍስ ምን ሰራሽ ትባላለች። ነፍሳችን ትጠይቃለች። እግዚአብሔር የሚላትን ካደረገች አንቺ የተቀደሽ የተባረክሽ ነፍስ ነይ ደስ ይበልሽ፣ ደስታ፣ መልካም ነገር ወዳለበት ሀያ አራት ሰዓት የቅዱሳን መላእክት ህብረት ወዳለበት ለዘላለም ለደስታ ሂጂ ይላታል። ብራብ አብልተሽኛል፣ በጠማ አጠጥተሽኛል፣ የሚል የምስጋና ቃል ይዘንብላታል፣ ትመሰገናለች። በቅዱሳን መላእክት ፊት ትከበራለች። እግዚአብሔር አንደበቱን ከፍቶ ይናገራል፣ ያመሰግናል። ስትመሰገን ሲመሰገኑ ቅዱሳን ክብራቸው እንዲገለጥ አይፈልጉምና፣ ጌታ ሆይ ይህን ያክል ምስጋና እማይገባን እኛ እኮ ምንም ያደረግነው ነገር የለም፣ ምን ሰራን ይሆን እንዲሁ በጎ ስለሆንክ ደግ ስለሆንክ? እንደዚሁ መልካም ስለሆንክ ርኅሩ ስለሆንክ ካልሆነ በቀር ምን አደረግ? ብለው ቅዱሳን ይመልሳሉ፣ ጻድቃን ይመልሳሉ። ከዛ በምድር ላይ ላሉ ደካሞች ሰርተው ለማይችሉ ወጥተው ለማይችሉ አይናቸው የፈረጠ እጃቸው የተቆረጠ ወገባቸው የጎበጠ እንደዚሁም አገልጋይ ካህናቶችን በምድር ላይ ካለቻችሁ ከትንሿ ቆርሳችሁ አጉርሳችኋል፣ ቀታችሁ አጠጥታችኋል፣ ቀዳችሁ አልብሳችኋል። እናንተ የተባረካችሁ ናችሁ። እታች ያለውን ሰው እታች በድህነትም ይሁን በልዩ ልዩ መልኩ መርዳት እኔን መርዳት ነው። ለእኔ እንደሰጣችሁ ነው የምቆጥረው። አዎ ለድሃ የሰጠ እግዚአብሔር እንዳበደረ ይቆጠርለታል፣ በሰማይ ባንክ ማስቀመጥ ነው። ስለዚህ እግዚአብሔር ይህንን ቃል ነው የሚጠይቀው። ስንት ዲግሪ አለህ? ስንት ማስተርስ አለህ? ብሔርህ ምንድን ነው? ቋንቋህ ምንድን ነው? ልዩ ልዩ ጥያቄ መስፈርት አይጠይቅም። እግዚአብሔር ፊት ስንቆም የምንጠየቀው ይሄ ነው። በሰጠኋችሁ ገንዘብ፣ በሰጠኋችሁ ጤንነት፣ በሰጠኋችሁ እድሜ ምን ሰርታችሁበታል? ምን ሰርታችሁ መጣችሁ? እናንተ በምድር ላይ በጎ ከሰራችሁ ለዘላለም ከወጡባት ከገቡባት የማይወጣባት የዘላለም ደስታ ደዌ፣ ህማም፣ ረሃብ፣ ቸነፈር፣ ስደት የሌለባት መንግስተ ሰማያትን አወርሳችኋለሁ ይልና ቅዱሳን መላእክትን ጠርቶ በዝማሬ በእልልታ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ጻድቃን ሰማያታት ወዳሉበት ያሉበት ህብረት ትቀላቀላለች ነው የሚለው። ይሄ የመልካም ስራ ውጤት ነው። መልካም ስራ ደግሞ የሚያሳዩ እንደዚህ እንደ አባቶቻችን እንደ መጋቤ ጥበብ አይነት አባቶች እንደ ቅዱስ ዮሐንስ መንገድ እየጠረጉ ምእመናን በጎ ስራ እንዲሰሩ መንገድ ማሳየት የእኛ ተልእኮ ነው፣ የአባቶቻችን ተልእኮ ነው። ምእመናንን መንገድ ማሳየት በሰሩ ባላቸው ገንዘብ እንዲጠቀሙበት እንዲሰሩበት ከእግዚአብሔር ጋር እንዲታረቁበት የወደቁ እንዲያነሱበት የታመሙ እንዲያክሙበት እንደዚሁ የሚሰራውን ቤተክርስቲያን እንዲረዱ፣ አባቶች ካህናትን አክብረው አባቶቻችን፣ እስኪ በእንደዚህ ሁኔታ ዝክር እንዘክር። በዚሁ ተሰባስበን በሚበላ በሚጠጣ ሰበብ ተሰባስበን ወንጌል እንማማር፣ ስለ ቃል እግዚአብሔር እንነጋገር። አዎ መጽሐፍ ቅዱስ እንደዛ ነው የሚለው በተቀመጥክ ጊዜ በቆምክ ጊዜ በተራመድክ ጊዜ በመጣ ጊዜ የእግዚአብሔር ቃል ጭውውት አድርግ ይላል። አዎ ንግግራችሁ ቃል እግዚአብሔር ይሁን ነው የሚለው። ከዚህ አንጻር ለመሰባሰባችን ትልቁ ምክንያት ክቡር አባታችን ናቸው፣ ባለቤታቸው ናቸው። እንደዚሁ የዚሁ የድግሱ አስተባባሪዎች ናቸውና በእውነት እግዚአብሔር ያክብርልን። እግዚአብሔር መልካሙን ነገር ያድላችሁ። እግዚአብሔር ረጅም ዕድሜ ከምሉ ጤንነት ያድላችሁ። እግዚአብሔር አምላክ በውጭ ዓለም ያሉ ይህንን የአባታችንን ቃል ሰምተው ባሉበት ሆኖ አምነው አባታችንን አዘው አባታችንም ታዘው ይህን ነገር እንዲያደርጉ ያሉ በውጭ ዓለም ያሉ በሙሉ እግዚአብሔር አምላክ ባሉበት ይጠብቃቸው፣ በረከተ ስጋ በረከተ ነፍስ ያድላቸው፣ ስራቸውን ይባርክላቸው፣ በሰላም ሰርተው ወደ ሀገራቸው ይመልስልን። ሰላም ከዚህ ፍሳ ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። በእድሜ በጸጋ ይጠብቅልን የአገልግሎት ዘመናቸውን ይባርክልን። አሜን በሉ እስኪ። አዎ ምስጋናውን እግዚአብሔር አምላክ ይውሰደው። በውጭ ሀገር ሁነው እየተራቡ እየተጠሙ ክርስትናው እየጠማቸው እጣኑ እየናፈቃቸው መስቀሉ እየናፈቃቸው በተለያየ ዓለም ላይ በአረብ ሀገር ሊሆን ይችላል፣ በዚህ በአሜሪካ፣ በጣሊያን፣ በእንግሊዝ፣ በተለያየ ቦታ ላይ ሁነው ግን አንድ ቦታ ላይ ተሰብስበው አይነ ልቦናቸው እዚህ ቦታ ላይ ነው ያለው። ያሉት ውጭ ቢሆንም አይነ ልቦናቸው የት ነው? እዚህ ነው ያሉት። የግሩፑ መሪዎች አንደኛ ወንድማችን ከትናንትና ማታ ጀምሮ በሬ አስጭኖ አምቶ አርዶ እየጠበሰ ሲያበላን የነበረው ሲያገለግል የነበረው ወልደ ሩፋኤል፣ እህተ ማርያም፣ አስካለ ማርያም፣ ጽጌ ማርያም፣ ወልደ ሰንበት፣ ፍሊሞን፣ ፍቅርተ ስላሴ፣ ጽጌ ማርያም አጸደ ማርያም፣ ሌሎችም አሉ ሌሎችም አሉ። ስማቸውን ጠርቼ መዝለቅ ስለማልችል ነው። እነዚህ መሪዎቻቸው ስለሆኑ ነው። የዛ ደግ የሆነ የስደተኛው ማህበረሰብ መሪ ናቸው። ዛ ሁነው እያስተባበሩ ገንዘብ የሚልኩት ማለት ነው። ይህ ተማርያም የምትባል ይታችን አንዳንድ ጊዜ በሚዲያ ላይ ተሰማት አላችሁ በዩቲቡም በቴሌግራም ቻናልም እዚህ አውደ ምረቱም ላይ ሰምታችኋቸው ታውቃላችሁ። ገንዘብ ስናዋጣ እነሱ በሚዲያ ላይ ሲጫረቱ ይሄ ህንፃ እንደዚህ እንዲገነባ ሲያረጉ ጫረቱ የነበሩ ትልልቅ እናቶች፣ ትልልቅ ወንድሞች ሂቶች ዋጋ ከፍለው ይህን እኛ የቆምነበትን ትልቅ ካቴድራል እዚህ እንዲደርስ ያደረጉ ዛሬ ደግሞ ካህናቱ ደስ እንዲላቸው ሌሊቱን ሙሉ ማታ ሶስት ሰዓት ተደውሎ እስከ ረፋዱ አምስት ሰዓት ድረስ ሲያገለግሉ እንደሚያረፍዱ አውቀው ለካህናቱ በሬ ገዝታችሁ አብሉልን። ካህናቱን ጉሮሯቸው እንዲርስ አድርጉልን። ምናቸው እንድሪስ ጉሩሯቸው እንዲርስ አድርጉልን። እኛም ደግሞ የታዘዝነውን እርጎውን ገዝተን እ በሬውን ገዝተን ወጡን ሰርተን አዘጋጅተን እኛም በልተናል። እናንተም ስለበላችሁ እግዚአብሔርን አመስግኑት። አምላከ ቅዱሳን እግዚአብሔር ሰላሙን ያብዛልን፣ ጸጋውን ያሳድርብን። በውጭ ሀገርም በውስጥ ሀገርም በተለያየ ቦታም ስለዚች ቤተክርስቲያን የሚያስቡትን በእድሜ በጸጋ ይጠብቅልን፣ ዘመናቸውን ይባርክልን፣ ካህናቱን ይጠብቅልን። እዚህ ቦታ ላይ ያሉ ካህናት የዋሆች፣ ቅኖች፣ ደጎች ናቸው። አባታችን በደንብ እንዲያውቁ የዋሆች ናቸው ፣ ቅኖች ናቸው ፣ ደጎች ናቸው። የማይጣሉ ነገር የማይወዱ ናቸው። እስከ ዛሬ ጸብም አይቻላቅም ነገርም አይቻላቅም። አሁንም በእድሜ በጸጋ ይጠብቃቸው፣ ከመከራ ከመቅሰፍ ይሰውራቸው። አሜን። አቡነ ዘበሰማያት

ሊቃውንት ወደ ብር ተጋቡ ህዝበ ለሊ መጋቤ ምስጢር አንከሮ ለመጋቤ ምስጢር አንከሮ በጣም እንዲደምቅልን አንጡልን ከበሮ። አውሻ ክር ይባላል። እስኪ እንዲደምቅልን በጣም እስኪ አንጡልን ከበሮ እኔ ሊቃውንት ወደብር ተጋቡ ህዝበ ለመጋቤ ምስጢር አንክሮ ለመጋቤ ምስጢር አንክሮ እስኪ ደምቅልነ በጣም እስኪ አንጡልነ ከበሮ እስኪ አንጡልነ ከበሮ ብዙሃን ህዝብ ተጋቡ ብዙሃን ህዝብ ተጋቡ ለመጋቤ ምስጢር ምስጢሮ ለመጋቤ ምስጢር ዘምሮ በለም አንተ ለእግዚአብሔር ምድር በምላ ዓለምኒ ወኩሎሙ ሁሉ ላይ ነብሩ ውስቴታ ለእግዚአብሔር ምድር በምላ ዓለምኒ ወኩሎሙ ሁሉ ላይ ነብሩ ውስቴታ ቅኔ ጎንደር ወይዘሮ በላት አማርኛ ቅኔ ጎንደር ወይዘሮ በቀረበሽ በቀረበሽ ጊዜ አሁን መልካሙን እርጎ በቀረበች ጊዜ አሁን በመልካም በመልካሙን እርጎ በተራ እያደለችው በተራ እያደለችው በተራ መጋቢ ይቅ መጋቢ ምስጢር የገነት ሙሽራ በለዋ ይቅ መጋቢ ምስጢር የገነት ሙሽራ የሚያበላ የሚያጠጣ ነው። የመንግስተ ሰማያትን ይወርሳል። ተቀባዮች አይደለም።

ካህናት ቆሙ ለማብራት ከዛ ፍስር ቆሙ ነው። ከዚያ ከታላቁ ዛፍ ማለት ነው። አባታችን ታላቅ ስለሆነ ወየ ነው። ካህናት ቆሙ ውሳጤ ባንተይሁን ኦም ማህበረ ሚዲያ፣ ማህበረ ኬፋ ኦም አብጅ በይነ ዘወረደ ጆርጅ ዝናብ ነው። ካህናት ጸልዩ ካህናት ጸልዩ ለመጋቤ ጥበብ ባእል የሀቦ እድሜ ማቱሳላ እግዚአብሔር ልውል ነው። ካህናት ጸለ ለመጋቤ ጥበብ ባይል የሀቦ እድሜ ማቱሳላ እግዚአብሔር ልውል ማህበረ ኬፋ በማህበረ ኬፋ ተፈቅረ ስብከተ ተጡም ወንጀል ነው። በዚህ ባነጋገሩ በትምህርቱ በማህበረ ኬፋ ስለተወደደ ማለት ነው። ካህናት ጸለ ካህናት ጸልዩ ለመጋቤ የጥበብ ባይል የሀቦ እድሜ ማቱ ሳላ እግዚአብሔር ልውል በማህበረ ኬፋ በማህበረ ኬፋ ተፈቅረ በስብከተ ጥዑም ልውል። እሺ ዋዜማ ተፈስሑ ወተሐሰዩ ተፈስሑ ወተሐሰዩ ሊቃውንተ ያሬድ ብዝ ሊቃውንተ ያሬድ ብዝህ ለቤተ ክርስቲያን ውሉዳ፣ ቤተ ክርስቲያን ልጆቿ ማለት ነው። ጥበብ መጋቤ ጥበብ አብይ መጋቤ ጥበብ ዱባይ ዘይሜርዳ የሚንከባክባት ማለት ነው። መጋቤ ጥበብ ዱባይ ዘይሜርዳ ተፈነወ እም ሆቴል ወረዳ ማለት ነው። ከሆቴል ነው የመጣው። እሺ ተፈስቡ ወታሰዩ ተፈስቡ ወታሰዩ ሊቃውንተ ያሬድ ብዝ ለቤተ ክርስቲያን ውሉዳ አጣ ሀበዚያ ክሙ ጊዮርጊስ እንግዳ ስጋ ላህም እንግዳ ያ ሁሉም እንዳይቀርብ ነው። ስጋ ላህም እንግዳ ከመያውፅ ክሙ ጥቀ ከመያውፅ ክሙ ጥቀ በማለ በለቢሰ መልበስ ጸአዳ መጋቤ ጥበብ ዱባይ

ሚይት ሰፍ ወለተ ጣሪቅ አባይ ነለዋ የሀገራችንም የመምህራችንም ባለቤት ስለሆነች አይደለ? ሚት ሰፍ ወለተ ጣሪቅ አባይ እስማሐረያ ፍጹመ እግዚአብሔር ፀሐይ ወልደ ሩፋኤል መላክ በበዕለትነ ቆመ ወልደ ሩፋኤል መላክ በበዕለትነ ቆመ መጋቤ ጥበብ መላክ እስማዘዞ ፍጹመ ሞራን የለም ምን ነው ያንሳል? ሞራል ቅኔ ሞራል ይፈልጋል። ወልደሩ መላክ በበለቱና ቆም መጋቤ ጥበብ መላክ እስማዕ አዘዞ ፍጹም ሊቀ ትጉሃን ሊቀ ትጉሃን መምህር ሊቀ ትጉሃን መምህር በደብረ ገነት ይባብየ